የመሐመድ ይከድር ዘማን የስልጤ በልነት አያም ሉክት ባለም ወበረካቱ ሀበይ ሀበይ አራት የስልጤ አያም ብዥ ብዥ ግስቸ ነቀልናን ዘከርና ብዥ ወባጅ ሽናን ድሩ ተናሩይ ቲጃዱ ተናሩይ ሰብቻ ታቡት ቻና ተባል ይክቻይ የናሬ ሐለት ሁለም በሆንዱልሊክ ነቀልና ዘከርና እታይ አውጅ ስርም አፍሬባ ነብኒ ያም እ ሰኒ ዚጠኝ አነግን በአማርኛይ መጋቢት ኮያሽሽት ኢሉያኔ አያምባይትን ለሱ ለስልጤ ኡመት ሉሊንያ ሉሊን ያም አንኩም አንኩም አድር ለያዙታ ነ ያም አሉት ሉሊን ታም ለእስልጤ ኡማት ገገክ በገገክ ላትንዳድሮት ሁክመ መንግስቲ ያበይ ሐቀ ተፈየዳን ገገክ በገገክ ላትንዳድሮት በገገክ አፍለዋልኩት የገገክ አደለቂሮት ተገናይ ኦላሉ ተገናይ ያዲነዊቸ በውሉት ለባዶ እንቁፍ ላቱ ቅጡ ጃደላሶት የወጂ አደቢያዋ

ውጦ ወረዶት ይሻል ግዲ ይሻል እና የስልጤ ኡመት ገግ ባግክ ላትን ዳድሩት ያው ባድ ፈጅረ ነው ያረከበይ ቢጂ ወጃጁ ነው ቢጂ ሙጃሂድ ቻና ወጦ እና በሰኔ ዚጥኝ በመጋቢት ኮያሸሽት ያው ህክሞ መንግስቲን ሐቀከ ያው የሰበተኒና ያም በልዳል የስልጤ የበለጠ ድሮም ያለን ቲት ከለቅም ያለን ያው መድሮም የነቀሉ ይግዛ እና አርባየትን ያው ገና ይሽለ ያነ ክላሶትዋ ገናይ መቻ ያ በቢያ ያም ያምሎ ነው ኮያ ሀብድና ያኔ ቢታያም አኮ ያለ ነብይ ሐረት አኩላለ ነቢ ውጣት ያታያሚ ተቅላቀላት ሰበብን ባየት ላሊ እኮ የህብዶት የሁሉሚ አካል የሁሉሚ መቃም በሁሉሚ ሙራርች ባራሻሾይ በደረሳ ያው ገገክ በገገክ ወይም የወረዳነት የረከበ በቢኒ ወሽት በቀል አስረድ ያው ቢታንት ወሬ በሰኞ እና አርባይትን እኛም በዞን መቃም ፈየክ በጠቀል በሰኒ ወሪ የስልጤ ኡመት በ በኩ አራት ለኛ አይዱ ባይተን በኩ አራት ለኛ አይዱ ውስጥ የትርስ ቢጂ ቢጂ ላታቱ አሉ። የኛ ሙራት ቸና አትኬታይ ቸና ሙጃሂድ ቻሚ ጅንጎ ይታ የሁሉ ም ውጤት ባይተን አደዘራ ስን ያዙ ያን ዘሉ። በቢተ ሐለት የለፈ ወጦ ወሩዱ አካልቻዋ የኢብልነትንም ብቻ ለዞፍ ኢብልነትንም ባቢ ዞፍ የመጡ ላታቶ ቃል ለጊዜ ሰሎኑ ባይተን

አድግስ በናረቢ ሸኝ በናረቢት ያው ጅኩ ያ አራት አይዶ ጀመረ ዞኒ በትመኝ ዞፍ የትረሽ ይላቱ ቃል ለግስ አሎ ቀብለና አንግስ ይነብራ ወሃን የገሪ ቲሜል ሄዶ ታትክሻል ተኝ ጥቀራ ንግስ ባይት የትረሽ ይላቱ ግን ዋጃጆ ላይ ታጃዶ ይበለተና ትሪከቡና ሀፒ ዞፍ ደግሞ ሙራርቻይ ደግሞ የኛ ሙራርቻ የቀዳይ ቀዲም ቻና ኡመታይ እንዞ ያሱ ይላቱ ባይት ያሱ ይላቱ የወራዲ ሆስፒታል ቲመን የናሬ ጃርጅ ቀለገሰሎ የሮድ ክሬዲት ኢትዮጵያ ረንግስ እኛ ሲያሰኛኙዋ አሚር ቻምኖ ደሞ ለውመት ያትኪሽ ያንግዝ ሐቀክ ባዝቅሮት መቃም ይሄዱ ይሄዱ ይለፉ ይልፋት አኩ ያው